ሰላም ጤና ይስጥልን፣ ክቡራን ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን በአማራ ክልል የግብርና ጥራትና ደህንነት ባለስልጣን የሚያከናውናቸው ተግባራትና በተለይም ከዘር አቅርቦትና ስርጭት ጋር በተገናኘ እያጋጠሙ ያሉ ችግሮችና ችግሮችን ለመፍታት እየተሰሩ ያሉ ተግባራትን በተመለከተ ተለያዩ መረጃዎችን እያነሳን ወደ እናንተ የምናደርስ ይሆናል። በነዚህ ጉዳዮች ላይ ደግሞ ምላሽና ማብራሪያዎችን እየሰጡን በአማራ ክልል የግብርና ጥራትና ደህንነት ባለስልጣን የዘር ጥራት ቁጥጥር ዳይሬክተር አቶ ጉርሜሳ እጀታ እዚህ አብረውን ቆይታ ያደርጋሉ። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። አቶ ጉርሜሳ በቅድሚያ ስለ ጊዜዎት እኛም እናመሰግናለን። አመሰግናለሁ። መልካም እስኪ በመጀመሪያ ደረጃ እንግዲህ የአማራ ክልል የግብርና ጥራትና ደህንነት ባለስልጣን እንዲያው የሚያከናውናቸው ዋና ዋና ተግባራት ምንድን ናቸው፣ በአዋጅ የተሰጡት ዋና ዋና ስልጣንና ተግባራቱ ምንድን ናቸው ከሚለው ጥያቄ ውይይታችን ብንጀምር ጥሩ ነው። በጣም አመሰግናለሁ እዚህ ተገኝቼ እዚ ባለስልጣኑ የሚሰራቸውን ተግባራት የሚያደርጋቸውን ማብራሪያ እንዲሰጥ በመጋበዜ በጣም አመሰግናለሁ። እንግዲህ ባለስልጣኑ ብዙ ተግባራትን ነው የሚያከናውነው፣ በክልሉ በስልጣን በተሰጠው መሰረት። እንደ ምሳሌ ማንሳት ፈልግ አንደኛው በክልሉ ውስጥ ዘር በማባዛት፣ በማዘጋጀት፣ በማሰራጨት ላይ የተሰማሩትን አካላት ወይም እኛ ብቃት የሰጠናቸው አሉ። በዛ ብቃት መሰረት ምን ያህል ዘር አመረቱ ዘሩ ጥራት አለው ወይስ የለውም የሚለውን በመስክም በላብራቶሪም የጥራት ቁጥጥር ስራ እንሰራለን። ይሄም በመስራታችን አርሶ አደሩ ይሄ ዘር ዘር ነው ብሎ ምንም ስጋት ሳይኖሮ ገዝቶ እንዲጠቀም የማድረግ ስራዎችን እንሰራለን። ሌላ በክልሉ ውስጥ በዘር ማምረት በማባዛትና ና ግብይት ስራ የተሳተፉ ማንኛውም ዘር አምራቾች ከሌሎች አጭበርባሪዎች እንዲጠበቁ የማድረግ ስራም እንሰራለን። ዘር ሳይሆን ዘር ነው ብሎ ዘርን ሌላ ነገር እየቀቡ የሚያመጡትን ከነሱም የመጠበቅ ሁኔታዎች ይህን ስራ እንሰራለን። ሌላው አንዱ ተግባር የሚሰራው የግብርና ባለስልጣን ከሌላ ክልል ወደኛ ክልል የሚገቡ ዘሮች ላይ የጥራት ቁጥጥር እናደርጋለን። ይህንንም ስናደርግ እንግዲህ ለምሳሌ ኳራንቲን ጣቢያዎች አሉ። አሁን ስራ ላይ ያለውና ስራ የጀመረው የደጀን ኳራንቲን ጣቢያ ነው። ደጀን ኳራንቲን ጣቢያ ላይ ከሌላ ክልል የሚመጡትን የጥራት ቁጥጥር ተደርጎባቸው ነው ወይስ አደረግባቸው ነው፣ ደረጃቸው ምን ያህል ነው የሚለውን ያንን የጥራት ቁጥጥር ካየን በኋላ ነው ወደኛ ክልል የሚገባውና የዚህ አይነት ኃላፊነትም እንዳለ ይህንን እንሰራለን። ሌላው ሌሎች የግብርና ግብአቶች ላይም የጥራት ቁጥጥር እናደርጋለን። ሌሎች የግብርና ግብአቶች ማለት እንግዲህ ኬሚካል አለ፣ ለምሳሌ የጸረ ተባይ ኬሚካል፣ ጸረ አረም፣ እንደገናም ደግሞ የተለያዩ የጎተራ ተባያዎችን የሚከላከሉ ኬሚካሎች አሉ እነሱ ላይ ብቃት ያወጡአሉ። በእኛ ክልል እነዚህ ብቃት ያወጡና ሕጋዊ ሆነው ሲኦሲ የተሰጣቸው ምን ያህል ነው ጊዜው ያላለፈበትንና ክልሉ ይጠቀምበታል ብሎ ያመጡትን የጸረተባይ ኬሚካል ምን ያህል ተከታትሎ እየሸጡ ነው ጊዜው ሳያልፍበት ኤክስፓር ሳያደረግ የሚለውን ያንንም የክትትል ስራ እንሰራለን። ሌላ ጥያቄዎች ሲቀርቡ ለምሳሌ የግል ዘር አምራቾች አሉ፣ ካምፓኒዎች አሉ የላብራቶሪ ጥራት ፍተሻ ይደረግልን ሲሉ ያንን የላብራቶሪ ጥራት ፍተሻ እንሰራለን። እንግዲህ እያንዳንዱ ሰብል የራሱ የሆነ የዝቅተኛ መስፈርት አለው ወይም ስታንዳርድ የሚባለው ማለት ነው። ያን ስታንዳርድ አሟልቷል ወይስ አላሟላ፣ ካላሟላ ከስታንዳርድ በታች ነው የሚል የሰርቲፊኬት ወረቀት የመስጠት ስራዎችን እንሰራለን። ከዛም አልፎ ተርፎ ደግሞ ዘር ተመርቶ ግብይት ላይ ሲውል ያንን ዘር የሚያሰራጩ ማህበራት አሉ። የግል ዲለሮች አሉ። ለነሱ መጋዘናቸውን የኢንስፔክሽን ስራ ወይም ደግሞ የጥራት ቁጥጥር ስራ እንሰራና እዛች ትክክለኛ ለዘር የሚሆን መጋዘን ነው ያለው የሚል መስፈርት አለው። በዛ መስፈርት መሰረት ያንን አሟልቶ የተገኘ መጋዘን ነው በሚል ስቲከር እንለጥፍበታለን። ዘር አምራቸው ወስዶ እዛች መጋዘን ውስጥ ነው የሚያስገባ። ያ መጋዘን ማለት ከሌላ መጋዝን ውስጥ ከሚቀመጡ ሌሎች እንትኖች ነፃ የሆነ መጋዘን ማለት ነው ለዘር ብቻ የሚያገለግል በዚህ አይነት መልኩ እነዚህን ስራዎች እንሰራለን ዋና ዋናዎቹም እንሰራቸው እነዚህ ናቸው ነው እንግዲህ እንግዲህ ባለስልጣን መስሪያ ቤቱ ጥራትና ደህንነቱ የተጠበቀ ዘር ለአርሶ አደሮች ተደራሽ በማድረግ በኩል እስካሁን ባለው የ2017 በጀት አመት ያከናወናቸዋቸው ተግባራት ምንድን ነው የሚመስሉት እንግዲህ በዚህ አመት ባለስልጣኑ በተለይ መስክ ሰብል ላይ ከፍተኛውንም ፍላጎት ያለው በመስክ ሰብል ላይ ስለሆነ አርሶ አደሩም በብዛት የሚሳተፍበት ስለሆነ የመስክ ሰብል ነው። የመስክ ሰብል በዚህ አመት ወደ 12720 ሄክታር ነው እንዲባዛ የተደረገው። ከዚህ ከ12720 ሄክታር 341458 ኩንታል ምርት ነው የተገመተው። ስለዚህ በዚህ ላይ በመስክ የጥራት ቁጥጥር ተደርጎበታል። እንግዲህ የጥራት ቁጥጥር ሲደረግ የሰብል የእድገት ደረጃዎች አሉ። ስታንዳርድ የተቀመጣል። የኢትዮጵያ ደረጃዎች ኤጀንሲ ያስቀመጠው ስታንዳርድ በዛ መሰረት ለድቃይ ሰብሎች ሶስት ጊዜ ነው የሚለው። እኛ ግን ከዛ በላይ የምንሄድበት ጊዜ አለ፣ አራት ጊዜ፣ አምስት ጊዜ የሚሄዳል። እና ሌሎች ደግሞ ድቃ ያለኑ ሰብሎች ሶስት ጊዜ ነው፣ ከሁለት እስከ ሶስት ጊዜ ነው። ሶስት ጊዜ የመስክ የጥራት ቁጥጥር ስራ እንሰራለን። ያን የምንሰራው ይሄ ሰብል ከበሽታ ነፃ ነው ወይ፣ ከሌላ ዝርያ ጋር የተቀላቀለ ነው ወይስ አይደለም፣ ነፃ ነው ወይስ አይደለም፣ የግለላ ርቀትም ይባላል፣ የግለላ ርቀቱን የጠበቀ ነው ወይስ አይደለም የሚሉትን የጥራት ቁጥጥር ስራዎች እንሰራለን። ስለዚህ ያን ከሰራነው በኋላ ከዚህ ሁሉ ነፃ ሲሆን ይሄ የዘር ማሳ መስፈርቱን ያሟላ ስለሆነ ዘር ይሆናል የሚል ሰርቲፊኬት ይሰጠዋል ለዘር አምራችሁ ማለት ነው። በዚህ አመት ይሄንን ሁሉ ያደረግ ነውና እንግዲህ ይህን ካደረግን በኋላ የተገመተው ምርት ይሰበሰባል። መጨረሻ ላይ እንግዲህ 341,458 ኩንታል ምርት ነው የተገመተው። ግን እስ የተሰበሰበው መጨረሻ ለተሰብስቦ እንዲዘጋጅ የተደረገው ደግሞ 220 ዘር ማለት ነው ዘር ማለት ነው 220,371 ኩንታል ተሰብስቧል። ይሄ ተሰብስቦ ወደ ማበጠሪያ መጦ ወደ መጋዘን መጦ የብጠራ ስራ ተሰርቶ የማሸግ ስራ ሁሉ ተሰርቶ፣ ማሸግ ማለት መጠን አለው። እያንዳንዱ ሰብል የሚታሸግበት ለምሳሌ፣ በቆሎ 125 ኪሎ ግራም ነው በቆሎ፣ ስንዴ 50 ኪሎ ግራም ነው፣ ጤፍ 15 ኪሎ ግራም ነው። እንደዚህ የራሳቸው የተቀመጠላቸው ስላለ በዛ ልክ እንዲታሸግ ተደርጎ እንግዲህ ያንን በስርዓት በሎት የሚባላለ ሎት የሚባላለ በሎት እንዲደረደርና እንዲቀመጥ ተደርጓል። መጋዘን ውስጥ ለምሳሌ አንድ ሎት የአንድ በቆሎ አንድ ሎት ማለት አራት መቶ ኩንታል ማለት ነው። ስለዚህ እያንዳንዱ ዘረምራችም ይህንን ስታንዳርዱን ጠብቆ ነው በቆሎ በአራት መቶ ነው ስንዴ በሶስት መቶ ኩንታል ነው ጤፍ በመቶ ነው ሌሎች ሰብሎችም አሉ እንደዚሁ ለምሳሌ ማሽላም መቶ ነው። አኩሪ አተር፣ ቦሎቄ እነዚህ የራሳቸው ስታንዳርድ ስላላቸው በዚህ አይነት መልኩ እንዲቀመጡ ተደርጓል። እንግዲህ ከዚህ ውስጥ ከተሰበሰበው ውስጥ ተበጥሮና ተዘጋጅቶ የላብራቶሪ ጥራት ፍተሻ እየሰራንላቸው ዘሮች አሉ። በተለይ አሁን የላብራቶሪ ጥራት ፍተሻ አድርገን እስካሁን ድረስ ስርጭት የተጀመረው በቆሎ ላይ ነው። ሌሎቹም እንዳሉ አሉ። ብቻ ግን የላብራቶሪ የጥራት ፍተሻ ስራ ሰርተናል። ወደ 131263 አዲስ ዘር የላብራቶሪ ጥራት ፍተሻ ሰርተናል በዚህ አመት። ይሄ ማለት እንግዲህ ብቅለቱ፣ እርጥበቱ፣ ንጽህናው ይህንን አረጋግጠናል። ይሄ ወደ አርሷአደሩ ሂዶ አርሷአደሩ ያለምንም ስጋት ገዝቶ እንዲዘራና እንዲጠቀም የማድረግ ስራዎችን ነው እንግዲህ እየሰራን ያለ ነው። ከዚህ በተጨማሪ ከራሚ ዘር አለ፣ አምና ከስርጭት የተረፈ ዘር አለ። አምና ከስርጭት የተረፈውን ዘርም ራሱ እንደገና በላብራቶሪ ፍተሻ እንዲፈተሽ ይደረጋል። ስለዚህ ወደ 25 454 ኩንታል ዘር ኩንታል ከራሚ ዘር የላብራቶሪ ጥራት ፍተሻ ሰርተን ወደ አርሶ አደሩ የተሰራጨበት ሁኔታዎች አሉ። እንግዲህ ይህንን በዚህ አመት ያደረግነው በተለይ በመስክ ሰብል ላይ የሰራናቸውና የጥራት ቁጥጥር የሰራንባቸው እንትኖች ይህንን ነው የሚመስሉት። ግን ይህንን ዘር ለማምረት እኛ ብቃት ሰጠናቸው ብቃት ወስደው ህጋዊ ሆኖ ዘር ያመረቱት ሃምሳ አራት ዘር አምራቾች አሉ። እኛ ክልል በተለይ የመስክ ሰብል ማለት ነው። ከነዚህ ውስጥ ሁለት የመንግስት አሉ፣ ስምንት ዩኒኖች አሉ፣ ወደ 28 አካባቢ የሚሆኑ የግል ዘር አምራቾች አሉ፣ ስምንት አካባቢ የሚሆኑ ምርምሮች አሉ። ምርምሮችም ራሳቸው ሲኦ ሲያውጥተው ነው የሚሰሩት ና በነዚህ ላይ ነው እንግዲህ የጥራት ቁጥጥር ስንሰራ የነበረው። ይህንን ጥራት ቁጥጥርም ስንሰራው እኛ ከክልል ወጥን ብቻ አይደለም፣ በእኛ ስር አምስት ቅርንጫፎች አሉ። እነዚህ አምስት ቅርንጫፎች ደግሞ የያዛቸው ዞኖች አሉ። በእነሱ ስር በዛ ዞን ውስጥ የተባዛውን ዘር ነው እነሱም የጥራት ቁጥጥር የሚሰሩ ማለት ነው። እንግዲህ ከዚህ በተጨማሪ ሌላው ምንድን ነው? ተሳታፊ አርሶ አደሮችም አሉ። በዚህ በየመስክ ዘር በምናባዛበት ሰዓት ላይ ተሳታፊ አርሶ አደሮች አሉ ለምሳሌ ይሄ ዘር የተባዛው በ15 ዞኖች በ47 ወረዳዎች በ115 ቀበሌዎች ሲሆን በዚህም ደግሞ 13407 ወንድ አርሶአደሮችና 1354 ሴት አርሶ አደሮች ተሳትፈዋል በዚህ አመት ማለት ነው ምክንያቱም በእኛ ክልል ላይ በኮንትራት ስለሆነ ዘር የሚባዛው በኮንትራት ዘር አምራቹ ከአርሶ አደሩ ጋር ውል ይዞ በውሉ መሰረት ያባዛል። መጨረሻ ላይ ዘሩ ሲሰበሰብ ከአርሶ አደሩ ሂዶ ይረከባል ማለት ነው፣ እጅ በእጅ ክፍያ ተከፍሎ። በዚህ አይነት መልኩ ነው ስራው እየተሰራ ያለ የሚለውን ሀሳብ ለማንሳት ነው። መልካም። አቶ ጉርሜሳ ከዚህ ከዘር አምራቾች በተለይም በክልሉ ያሉ የዘር አምራቾች በርካታ ዘር አምራቾች እንዳሉ ነው እየገለጹ ያሉትና እንዲያው አሁን እነዚህን ዘር አምራቾች እንዴት ነው ድጋፍና ክትትል የምታደርጉላቸው? አርሶ አደሮች በአብዛኛው የሚፈልጓቸው ዝርያዎች አሉ። እነዚያ ዝርያዎች ደግሞ በየአመቱ በብዛት አልገኝ እያሉ ቅሬታዎችንም ሲያነሱ እኛም ጋር እንዲሁ በዘገባ ሽፋን ሲያገኙ ይስተዋላል። ለአብነት ልሙ የተባለን ዝርያ ማንሳት እንችላለን። በየአመቱ አርሶ አደሮች በብቃት በብዛት ማግኘት አልቻሉም እና ከዚህ ከአቅርቦትና ከፍላጎት ጋር ያለውን ችግር እንዴት ነው የምትፈቱት? እንግዲህ በጣም የሚፈለጉ የዘር እንትኖች አሉ። በተለይ በቆሎ ላይ ነው ከፍተኛውን ፍላጎት ያለው፣ የአርሶ አደሩን ፍላጎት ያለው በቆሎ ላይ ነው። ከበቆሎም ደግሞ ወደ ሶስት ነው አራት ካምፓኒዎች አሉ በፌዴራል ብቃት ተሰጥቷቸው እኛ ጋር ዘር የሚያባዙ ማለት ነው። ለምሳሌ አንደኛው ኮርቴቫ አግሪ ሳይንስ የሚባል ነው። ይሄ ኮርቴቫ አግሪ ሳይንስ ሊሙን፣ ዳሞትን፣ ሾኔን እና ሌሎችንም ነው የሚያባዛው። ይሄ የግል ካምፓኒ ነው። ሌላ ባየር የሚባል አለ። ባየርም እንደዚሁ የራሱ ዝርያዎች አሉት። ምክንያቱም ዘረመሉ የእሱ ስለሆነ ዘረመሉ የእሱ ነው፣ ራሱ ተመራምሮ በምርምር ያገኘው እና በዝርያ ለቀቃ መዝገብ ላይ የተመዘገቡ ናቸው እነዚህ። ስለዚህ ባየር ለምሳሌ ወደ ሁለት የሚሆኑ ዝርያዎች ላይ ነው እኛ ጋር እየዘራ ያለው ኤስሲሲ 6 27 እና ኤስሲ 7 19 የሚባሉ ዝርያዎችን ነው እየዘራ ያለው። ሌላው ባየር ነው። ባየርም እንደዚሁ ዲኬ 77 የሚባሉ ዝርያዎችን ነው እያባዛ ያለው። ግን ከፍተኛውን ፍላጎት ያለው አርሶ አደሩ ጋር ልሙ የሚባለው ዘር ላይ ነው። እንግዲህ ልሙ በጣም ተፈላጊ የሆነበት ምክንያት ምርታማ ነው፣ በጣም ከሌሎቹ የተለየ በጣም ምርታማ ነው። በጣም ከእርሻው ጀምሮ እስኪሰበሰብ ድረስ ተገቢውን እንክብካቤ ካደረጉና አስፈልጊውን ማዳበሪያ ከተጠቀሙ ከፍተኛ ምርት ይሰጣል። አርሶ አደሩም ያንን አውቆታል። ለዛ ነው ሊሙ እያለ አስር ጊዜ እያነሳ እንትን ቢሎ ለዛ ነው አንድ ይሄ ነው። ሁለተኛ ካምፓኒውም ራሱ ምናልባት ከሌላ በቆሎ ዝርያ ጋር የተዳቀለ ከሆነ እነሱ በጣምም ራቅ ብሎ ስለሆኑ ስለሄዱ በሳይንሱ ከሌላ በቆሎ ጋር መዳቀሉን እና እንትን ማለቱን በደንብ ስለሚያዩት በደንብ እንትን በላቦራቶሪ ስለሚመረምሩት ይሄ ዘር ወደ አርሶ አደሩ መሄድ የለበትም ብለው ያስቀራሉ። በዚህ አይነት መልኩ እንትን ይላል እነሱ። ዋናው ግን እኛ ክትትል የምናደርገው እና ድጋፍ የምናደርግላቸው ምንድን ነው፣ ቅድም እንዳልኩት በመስክ ላይ ይህ ጥራት ቁጥጥር ስራ እንሰራለን። እንግዲህ ለምሳሌ በቆሎ ከአንዱ በቆሎ ዝርያ እንበል ልሙ፣ ይሄ የልሙ ማሳ ነው። ከአንድ የልሙ ማሳ እስከሚቀጥለው ቢኤች 66 እንድንበልና እስከ ቢኤች 66 ያለው ርቀት ሁለት መቶ ሜትር ነው መሆን ያለበት። ምክንያቱም እንዳይዳቀል ነው፣ የዚህኛው ብናኝ ወደዛኛው፣ የዚህኛው ደግሞ ወደዚህኛው እንዳይመጣ ሁለት መቶ ሜትር ነው መራቂ ያለበት። ያንን በስርዓት ማሳው ላይ ዙረን በጂፒኤስ ርቀቱን እንለካለን። አንድ እሱ ነው። ሁለተኛ ከኛ ቁጥጥር ውጭም ደግሞ ዘር አምራቹ የራሱ የውስጥ ጥራት ቁጥጥር ይሰራል። እንደውም እኛ ምንድን ነው የምንሰራው የእኛ ቅርንጫፎች ሙሉን ይሰራሉ። የእኛ የእኛ ቅርንጫፎችን አስር ፐርሰንት ቸክ እናደርጋለን። የዘር አምራቹ ደግሞ የውስጥ ጥራት ቁጥጥር ደግሞ መቶ ፐርሰንት የራሱን ይሰራል። በዚህ አይነት መልኩ ነው የጥራት ቁጥጥር አሁን እያካሄድ ነው ያለነው እና እንግዲህ በዚህም ደግሞ ምሳሌዎችንን እኛ እኛ ክልል ጠበቅ ያልንን ከሌሎቹ ጋር ሲወዳደር ብዙ ጊዜ የምንነጋገረው ነው በተለያዩ ወርክሾፖች ላይ እና ስለዚህ ይህንን በደንብ አድርገን ስለምንሰራ አርሶ አደሩ ጋር ደርሶ ችግር እንዳይፈጥር ከፍተኛ የሆነ ጥንቃቄ የምናረጋለን። አንዳንድ እንትኖች አይጠፉም። እነሱ ጋር ያው የግልላ ርቀት ላይ ችግር በሚፈጠርበት ሰዓት ላይ ካሳ ከፍሎ ለአርሶ አደሩ አርሶ አደሩ ያን ግልላ እንዲያስተካክል ይደረጋል። አይ የኔ ዘር የኔ ሰብል አይነካም ካለ ደግሞ የግድ ከዚህኛው እንዲነሳ ይደረጋል። ምርጥ ዘሩ እንዲታጨንና እንዲነሳ ይደረግና እንዲስተካከል ይደረጋል። ከዛ አልፎ እንግዲህ ወደ ላብራቶሪ ነው የሚመጣው። በዚህ አይነት መልኩ ነው እንግዲህ የድጋፍ ስራዎችን እየሰራን ያለ ነው እየተከታተልን ያለ ነው። ምናልባት እዚሁ አንድ አጭር ሀሳብ የሚሰጡኝ፣ ይቺ ሊሙ የተባለችዋ ዝርያ በጣም በአርሶ አደሩ ዘንድም ተፈላጊ እንደሆነ ይታወቃል ና እንግዲህ ፍላጎቱ ወይም ችግሩን ለመቅረፍ ይህን ከግንዛቤ በማስገባት እንደ ምን ስልት ቀይሳችኋል? በብዛት ለአርሶ አደሩ እንዲቀርብ ይሄ ሊሙ። በተለይ አሁን የዘር ወቅት ነው እንግዲህ ግንቦት ደርሷል። እንግዲህ ይሄ ቅድም እንዳልኩ በፌዴራል ደረጃ ነው የዚህ ይሄ ዘር አምራች ብቃት የወሰደው። የተለያዩ ክልሎች ልማይም ያመርታል እኛ ጋ ብቻ አይደለም የሚያመርተው። በዚህ አመት እኛ ጋም ወደ አምስት መቶ ሄክታር ነው አዮርሻ ላይ ያመረተው። እንግዲህ በተለያየ ምክንያት ሳይሰበሰበ ቀራለ የጠበቅነው ና የተሰበሰበው ዘር እኩላ ነው። ስለዚህ እሱ ምንድን ነው የተደረገው ያው ከሌላ ክልል ላይ የተመረተው ወደ እኛ ክልልም እንዲመጣ የተደረገበት ሁኔታዎች አሉ። እንግዲህ አሁን ምናልባት ግልጽ ያላረጉትም ግብርና ቢሮ ይህንን ይህን ያህል ኩንታል ነው የሚል ነገር ያልገለጸ ነው የሚመስለኝ። ለእኔ የሆነ መረጃ ደርሶኛል። ስለዚህ መቶ ፐርሰንት የአርሶ አደሩን ፍላጎት ያሟላል የሚል እንትኑ የለኝም። ግን ከአመት አመት ግን እየጨመረ ነው ያለው የሚቀርበው የልሙ ዘር መጠን። ታቸምና አምናና ዘንድሮ የቀረበ አንድ አይነት አይደለም። ትንሽ ገፋ እያል የመጣበት ሁኔታዎች አሉ። በሰፋ አድርገን እንደ አንድ አና ምርት ያደረገው ደግሞ ምንድን ነው እናት ዘሮች አሉ የልሙ እናት ዘሮች የልሙን እናት ዘሮች ወይም ደግሞ መስራች ዘሮችን ለሌላ ዘር አባዣ አይሰጥም ካምፓኒው ራሱ በራሱ ማባዛት ካልሆነ በስተቀር ስለዚህ ይሄ ካምፓኒ ሰፋ አድርጎ እንዲሰራ እኛ ክልል ላይ ሰፋ ያለ መሬት ላይ እንዲያባዛ ማድረግ ነው ይሄን ካረግነ ከፍተኛውን ምርት እናገኝና ወደ አርሶ አደሩ እንዲቀርብ የአርሶ አደሩን ፍላጎትን የመሸፈን ሁኔታዎች ይኖራሉ የሚል ሀሳብ ነው። ካልሆነም ደግሞ በዛ ትዩ የእኛ ዘሮችም አሉ። እንግዲህ ምናልባት ብዙ የኤክስቴንሽን ስራ ጠለቅ አድርጎ ያለመስራት ችግር ካልሆነ በስተቀር ቢኤች 660፣ ማኖ 546፣ ቢኤች 546 የሚባለው ከልሙ ያልተናነሰ ምርት ይሰጣል። የኤክስቴንሽን ስራው ልሙ ላይ ሰፋ ያለ ስለሆነና በደንብም አርሶ አደሩ በደንብ ስለያየ በዲሞንስትሬሽን ይሄኛውን ይሄን ቢሰራበትም የዚህ አይነት ፍላጎት እንደሚኖር ይጠበቃል። ግን የተወሰነ ውስንነቶች እንዳሉ የሚያሳይ እንትን አለ። በተለይ በኤክስቴንሽኑ ላይ በግብርና ኤክስቴንሽን ላይ ያለው ውስንነቶች አሉ የሚያሳይ ስለሆነ ነው እንጂ ሌላ እሱን መስፋት ይችላል የሚል ሀሳብ ነው። ሙያዊና ህጋዊ ፍቃድ ሳይኖራቸው የተለያዩ የግብርና ዘሮችንና የግብርና ግብዓቶችን የሚያመርቱና የሚያሰራጩ አንዳንድ አካላት እንዳሉ ይነገራል። ና እነዚህን ህገወጥ አካላት ለመቆጣጠርና ለመከላከል ምንድን ነው እየሰራችሁ ያላችሁት? በተግባርም እየታየ ስለሆነ አሁን ዘር አምራቾች ቀደም ሲል እንዳሉኝ ህጋዊ ፈቃድ ተሰጥቷቸው በክልሉ የሚንቀሳቀሱ ይታወቃሉ። ግን ደግሞ ከዚያ ባለፈ አመሳስለው እነዚህን ዘሮች የሚሰሩና የሚያሰራጩ አካላትም ህገወጥ ተግባር እንደሚፈጽሙ ይታወቃል። እነዚህን ለመቆጣጠር ምንድነው እየሰራችሁ ያላችሁት? አሁን አርሶ አደሩ እንዳይጭበረበር ና እንዳይሸወድ አንድ ትልቅ ነገር፣ እኛ ክልል ላይ ብቃት ሳይወስድ ዘር የሚያባዛ አንድም አካል የለም። በዚህ እርግጠኛ ነው። በጣም ይታወቃሉ። ምስራቁ አካባቢ እነማን ናቸው? ዩኔኖች፣ የግል ዘር አምራቾች፣ ምስራቅ አማራ አካባቢ ማለት ነው። ምዕራብ አማራ አካባቢ እነማን ናቸው? ይታወቃሉ። በእኛ ብቃት የተሰጣቸውና እያንዳንዳቸው ማሳቸው የት እንደሆነ የት ወረዳ እንደሆነ የት ቀበሌ እንደሆነ እናውቃለን። ከዚህ ውጭ ዘር የሚያመርት የለም። ይሄኛው ችግር የለበትም። ግን ችግር ያለው ምንድን ነው? ዘሩ ተሰብስቦ ስርጭት በሚጀመርበት ሰዓት ላይ አንዳንድ ህገ ወጥ ነጋዴዎች አሉ። እነሱ ናቸው በጣም አስቸጋሪዎች ማለት ነው። ህገ ወጥ ነጋዴው ምንድን ነው እያደረገ ያለው? ከገበያ በቆሎ ይገዛል። የአለላ ቀለም ይገዛል ትክክለኛውን ማሻ ቀለም ሳይሆን ማለት ነው። ኬሚካል ሳይሆን ያላላ ቀለም ይገዛል። ጀርዲን ያዘጋጃል። ኩንታል ማኖ መጋዘን ይከራያል። እዛ ውስጥ ወስዶ ከረጢቷን ደግሞ እያንዳንዱን ዘር አምራች ከረጢት እነዚህ ሁን ፋብሪካዎች አሉ። እነሱ ጋር ሂዶ ተነጋግሮ ከረጢቷን ያዘጋጅና በዛች እያሸገ ሊሙ ነው፣ አ 46 ነው፣ ቢኤች 661 ነው እያለ ሲሸጥ ነበረ። በጣም ከፍተኛ ችግር ፈጥሮብን ነበር ይሄ መጨረሻ ላይ እንግዲህ ይህንን ስንሰራ ፖሊስ አለ ፍትህ አለ ሌሎች አጋር አካላት አሉ ወረዳ ጋም ያሉ ይህንን እየዞርን ጥቆማ ሲደርሰን አርሶ አደሩም ይደውልልናል የዚህ አይነት ዘር እኮ እዚህ በእከሌ እየተሸጠ ነው ትክክለኛ ዘር ነው ወይ የሚል ምክንያቱም እኛ እንትን አለች ከረጢቷ ላይ የምትለጠፍ የዘር መለያ ታግ አለች ወይም የዘር መለያ ምልክት ወይም ታግ የምትባላለች። እኛ የምናዘጋጀው አለ፣ የባለስልጣኑ ታግ፣ ዘር አምራቹ የሚያዘጋጀው አለ። ሁለት አይነት ታግ ነው የሚዘጋጀው ና ከእኛዋ ታግ ላይ የእኛ የስልክ ቁጥር አለ፣ የቢሮ ስልክ። በዛች ደውሉልናል፣ ከሌ እያቀረበ ነው የሚል። ስለዚህ በዚህ ሶስት ወረዳዎች አራት ወረዳዎች ላይ ሁለት ሺ አስራ አምስት ሁለት ሺ አስራ አራት አካባቢ ሄደን ፈትሸን ለህግ አቅርበናል። ህጋዊ ስላልሆኑ ማለት ያመጡትም ዘር ውርስ እንዲሆን አድርገናል። ይሄ ግን መፍትሔ አልሆነም። በየአመቱ እየጨመረ ነው የሚሄደውና ስለዚህ መጨረሻ ላይ የምናደረገው ነገር ምንድን ነው የሚል እኛ ቁጭ ብለን ተነጋግርን። እንደ ባለስልጣን ፌዴራል ላይ ያሉ አንዳንድ ከዘር ጋር የሚገናኙ ስራ የሚሰሩ ፕሮጀክቶች አሉ። ከነሱ ጋር ተነጋገር። ስለዚህ በባርኮድ ለምን አናደርግም የሚል እንትናል እኛ ከዚህ በፊት ስንጠቀም የነበረው የእኛ ታግ ጎንደር ማተሚያ ነው የምናሳትመው። ጎንደር ማተሚያ የሚታተመውን ደግሞ እነኛ አጨበርባሪዎች ያለምንም እንትን በሞባይላቸው ሂዶ ፎቶ ያነሳሉ። ማንኛውም ፕሪንቲንግ ቤት ሂዶ ፕሪንት አድርጎ እየለጠፉ ይሸጣሉ። ስለዚህ ተመሳሳይ ስለሆነና ስለሚመሳሰል በቀለምም በምንም ስለሚመሳሰል ያንን ሲያረጉ ነበር። አንደኛው ማጭበር እንትናቸው መሸወጃቸው ምንድን ነው? ለምሳሌ የኔ ቢሮ ስልክ ቁጥር 0582626530 ነው። እነሱ አድርጎ የሚጽፏት ከነሱ ታግ ላይ 531 ብሎ ነው የሚጽፉት። ስለዚህ ያ አርሶ አደር ቢደውል ከኔ ቢሮ አይመጣም፣ ሌላ ጋ ነው የሚሄደው ማለት ነው። በዚህ መልኩ እየሸወዱም ስለሆነ በጣምም ስለተቸገር ቁጫልንና ይህን ተነጋገርን። እኛ እንደ ባለስልጣን ከዛ ከንትኖች ጋር መነጋገር ጀመርን ፕሮጀክቶች ጋር በተለይ ኢትዮ ኔዘርላንድ ሲድ ፓርትነርሺፕ የሚል አንድ ፕሮጀክት አለ። በፌዴራል ዘርን የሚያግዝ ድርጅትም ስለሆነና ፕሮጀክት ስለሆነ ከነሱ ጋር ተነጋገርንና ወደ ባርኮድ ለምን አንጭ አንቀይርም? ወደ ባርኮድ ከቀየር ነው ሙሉ እንትን በእኛ ነው የሚቀመጠውና ይህንን እንደፈለጉ አድርጎ እንትን ሊሩ አይችሉም ብለን ያን ተነጋገር። ስልጠና የሚያሰለጥን ሰው በዚህ በባርኮድ ላይ ተፈለገና ስልጠና ተሰጠን። እኛም ፌዴራል ሄደን አዲስ አበባ ስልጠና ወሰርንና ተመልሰን መጣን። የፕሪንቲንግ ማሽኖችን ገዙልን። እንደገናም ደግሞ የፓርክ ኮድ ወረቀት ገዛን። አምና በቆሎ ላይ ጀምረን በቆሎ ላይ ጀምረን፣ የእኛ ታግ የነበረችው ከዚህ በፊት የነበረው ሌላ ነው፣ ግን አሁን እቺ ናት። እቺ ባር ኮድ ናት። እቺ ባርኮድ የአማራ ምርጥ ዘር የራሱ ኮድ አለው። ሀምሳ አራቱም ዘር አምራቾች የራሳቸው ኮድ አላቸው። ይህንን ኮድ ደግሞ እኛ ፕሪንት ከምናደርገው ሁለት ወይም ሶስት ልጆች ውጭ ማንም አይቆም ኮዱን። ስለዚህ እኛ ዳታ ቤዛችንን አዘጋጅተን በዛ ዳታ ቤዝ መሰረት የአማራ ምርጥ ዘር ከሆነ በቆሎ የአማራ ምርጥ ዘር ነው ይታወቃል። ኮድ ሰጠነዋል። የኮርቴቫ የልሙ ከሆነ ለልሙም ኮድ ሰጠናል። ለእያንዳንዱ ኮድ ኮዱ ምንድን ነው የሚለው የተጻፈ ነገር አለው እሱ ጋር የተጻፈ ነገር አለው። እዚች ጋር አለች ይችኛዋ፣ እዚች ስር የተቀመጡ እንትኖች አሉ። ስለዚህ ይደውላሉ። አሁን ለምሳሌ አምና ደወሉና ላኩልን ይሄንን ፎቶ አንሶና ላኩልን አልናቸው። ፎቶ አንስቶ ላኩልን። እኛ ከዳታ ቤዛችን ሄደን አየ ነው እኛ ፕሪንት ያረግ ነው ትክክለኛ የጥራት ቁጥጥር የሰራንበት ዘር ስለሆነ ችግር የለበትም በሚል እንግዲህ አምና ሁለት ወይም ሶስት ሰው ነው የደወለው ትክክለኛ እናንተ ነው ወይ የሚል ከዛ በፊት ግን በሚገርማቸው ሁኔታ ግን በቀን እስከ መቶ ድረስ ስልክ ጥሪ እንቀበላለን በቀን እስከ መቶ ድረስ ስልክ ጥሪ እንቀበላለን። ይሄ የሚደወለው ደግሞ ከዚህ ከአማራ ክልል ይደወላል፣ ከቤኒሻንጉል ይደወላል፣ ከኦሮሚያ ይደወላል፣ ከደቡብ ከአራቱም ክልሎች ይደወላል፣ ከሶማሌም ይደወላል። ባህር ዳር ነው የተመረተው ነው የሚለው ትክክለኛ ዘር እናንተ ያመረታችሁት ነው ወይ? ይሄ አምና ጀምሮ ቀርቷል። በዚህ አመትም የለ እችን በመጠቀማችን እንግዲህ ገና እነሱ አውቆት ምን ብሎ ወደዚች ሲስተም ውስጥ እስኪገቡ ድረስ ሌላ እንትን ስለሚሆን ይሄንን የዘር ህገ ወጥን በዚህች መልኩ እየተወሰነ ያስቀርተናል የሚል ሀሳብ ለማንሳት ነው። እንግዲህ በክልሉ ውስጥ የአፈር ማዳበሪያን ጨምሮ ሌሎች የግብርና ግብአቶችን ስርጭት እና ማምረት ላይ የተሰማሩ ተቋማት እንዳሉ ይታወቃል። የአማራ ምርጥ ዘር ኢንተርፕራይዝ አለ። የህብረት ስራ ማስፋፊያ ባለስልጣንም እንዲሁ አለ። ግብርና ቢሮውም አለ። ከነዚህ አካላት ጋር እንዴት ነው ተቀናጅታችሁ እየሰራችሁ ያላችሁ? እንግዲህ ከነዚህ አካላት ጋር ሁሌ ለምሳሌ ከማምረት ጀምሮ ወደ ዘር ማምረት ከሚገቡ ዘር አምራቾች ጀምሮ ግብርና ቢሮ ጋር ቁጭ ብለን ነው የምንነጋገረው። እነማን ናቸው በዚህ አመት ወደ ዘር ማምረት የሚገቡ ዘር አምራቾች? ይሄን እንነጋገራለን። ከዛ በኋላ ዘር ይደረደርላቸዋል። የዘር ድልድልም አብረን ነው የምንሰራው። ግብርና ቢሮ አለ፣ ምርምር አለ፣ ራሱ አራሬ አማራ ምርጥ ዘር ኢንተርፕራይዝ አለ፣ የህብረት ስራ ማህበራት አሉ፣ ጽህፈት ቤቱ ወይም ባለስልጣኑ፣ እኛም አለን። አንድ ላይ ሆነን ይሄንን ቁጭ ብለን የድልድል ስራ እንሰራለን። መስራች ዘሩን አንድ አምራች አለ፣ ለዚህ ምን ያህል እንስጥ፣ ለዚህ ምን ያህል እንስጥ የሚል ይሄ ይደለደላል። ከዛ በፊት ግን እናት ዘሮችን የሚያመርቱ በእኛ ክልል ላይ እናት ዘር እንዲመረት አድርገን የእናት ዘሮችን የሚያመርቱ የተመረጡ ዘር አምራቾች አሉ። ለምሳሌ አንዱ አማራ ምርጥ ዘር ነው። ሁለተኛ አቫሎ የሚባል የግል ዘር አምራች ነው። ሶስተኛ የአዴት ምርምር ነው። እነዚህ መስራች ዘሮችን ያመርታሉ። መስራች ዘሩን ሲያመርት ከሱ ጋር ውል የሚይዙ ዘር አምራቾች አሉ። ይሄንን የምንሰራው በጋራ ነው፣ ከምርምር ጋር፣ ከግብርና ቢሮ ጋር፣ ከህብረት ስራ ባለስልጣን ጋር ዘር አምራቾችም የራሳቸው ተወካዮች ስላሉ እነሱም ተወካዮች ባሉበት ይህን እንነጋገርና፣ ለምሳሌ አንደኛው እድገት ነው እንበልና እድገት ከአማራ ምርጥ ዘር ምን ያህል ኩንታል ይገዛል። በሚቀጥለው እሱ ካመረተው እናት ዘር ተብሎ ውል ይይዛል። ሌሎቹም እንደዚህ ውል ይይዛሉ። በውላቸው መሰረት ያን እናት ዘር ይገዛሉና ባዘጋጁት ማሳ እንዲዘሩ ይደረጋልና በጋራዬን እንሰራለን። በስርጭት ወቅትም የጋራ ግንኙነት አለን። ዘር ሲሰራጭ የት የት መሰራጨት አለበት? አንድ ዘር አምራች የት ወረዳ መግባት አለበት? ስንት ኩንታል ይዞ መግባት አለበት? ይሄን በጋራ ነው የምንነጋገረው እና በጋራ ተነጋግረን የምንሰራቸው ስራዎች ናቸው እነዚህ። እኛም ብቻችንን አይደለም፣ እነሱም ያለኛ ብዙም የሚሰሩት ስራ የለም። እና በጋራ ተነጋግረን ተወያይተን ነው እየሰራን ያለ ነው የሚል ሀሳብ ለማንሳት ነው። ክቡራን ተመልካቾቻችን የዛሬ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል በአማራ ክልል የግብርና ጥራትና ደህንነት ባለስልጣን የዘር ጥራት ቁጥጥር ዳይሬክተር ከሆኑት ከአቶ ጉርሜሳ እጀታ ጋር በተለይም ደግሞ በዘር አቅርቦትና ስርጭት ላይ የሚስተዋሉ ችግሮችና መፍትሄዎችን በተመለከተ ያዘጋጀን ላችሁ ፕሮግራም የተከታተላችሁትን ይመስላል ሰላሙን